ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የግንቦት 22 ቀን 2017 ዓ ም የቀን ዜናችንን ይዘንላችሁ ቀርበናል እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን በወልቃይት ጉዳይ አዲስ መረጃ ወጥቷል ወልቃይትን የሚመለከተው መረጃ ለአማራ ፋኖም ሆነ ለመላው የኢትዮጵያ ህዝብ የቀረበ ፈተና ነው ወልቃይት እንድገባ ከተፈቀደልኝ በሰዓታት እገባለሁ ብሎ ምቧከርዮ የሚለው የማይካድረው ባለደም ተጨማሪ ኃይል ከትግራይ ክልል ገብቶልኛል ሲል አስታውቋል። ከአድዋና ከሽሬ የተላከው የህወሓት ታጣቂ በየት በኩል አድርጎ ሱዳን ሊገባ ቻለ? ግንቦት 14 ቀን በነበረው የጣና ዜና ላይ የተገለጸው የቢሆን ትንተና እውነት ሊሆን ጫፍ ደረሰ ማለት ነው። በዚህ ጉዳይ የፋኖ መሪዎች አቋማቸው ምንድን ነው? በዜናችን የሚዳሰስ ቀዳሚ መረጃችን ነው። ተሰሙታላችሁ። ይህም የምኒልክ ልጆች የአመራር ሪፎርም ያደረጉበት ሰሞነኛው የሸዋተ ጋር ሉን አደረጃጀት ምን ይመስላል? በአመራር ሪፎርሙ የተካተቱት እነማን ናቸው? ከአርበኛ መከታው የተላከው ስጦታ የፋኖ ሰራዊት አስደንቆታል። የአርበኛው ስጦታ ምንድን ነው? በዜናችን የሚደመጥ የግንባር መረጃችን ነው። የአማራ ሕዝብ የገጠመው ፈተና አንድ ሁለት ተብሎ የሚገለጽ አይደለም። ግንባር ሰፊና መልከ ብዙ በሆነው የአማራ ሕዝብ ፈተና ላይ ሌላ የስቃይ ምንጭ ሆኖ የቀረበው አስከፊ ሆኖብናል ሲል ሕዝብ ቅሬታውን አቅርቧል። የሕዝብ ቅሬታ መነሻው ምንድን ነው? አሁናዊ የሕዝብ ምሬት የሆኑት ወይም ደግሞ ሶስተኛ ረድፍ ሆነው ያስቸገሩት ኃይሎች እነማን ናቸው? በዝርዝር የሚደመጥ የዕለቱ ዜናችን ነው። ትሰሙታላችሁ። የኢሳያስ አፈወርቂና የአብይ አህመድ የቃላት ጦርነት ተጠናክሮ ቀጥሏል። የዘፈን ዳር ዳር ተውስክስታ ነው እንዲሉ የአፍሪካ ቀንድ ግዙፉ ጦርነት ሊጀመር የመጨረሻው ምዕራፍ ላይ የደረሰ መሆኑን ሁለቱ አምባገነኖች ተናግረዋል። ኢሳያስ አፈወርቂ ለብልጽግናው ሊቀመንበር በላኩት የዘለፋ መልእክታቸው ኢትዮጵያ ያለ ፍሬን ቁልቁል እየተነዳቸው ያለች ሀገር አድርጓታል ሲሉ፣ የብልጽግናው ሊቀመንበር በበኩላቸው እሱስ ቢሆን ኤርትራን ባለቤት ያጣሰጦ አድርጓት አይደል እንዴ ሲሉ ምላሽ ሰጥተዋል። ሁለቱም ግለሰቦች አጠገባቸው የማይደርሰውን እሳት የድሃ ልጆችን ሊማግዱበት የመጨረሻ ምዕራፍ ላይ መድረሳቸውን መግለጫዎቻቸው አስታውቀዋል። ለሁለቱ ሀገራት ድሃ ሕዝብ ይብላኝለት እንጂ ምን ይባላል? በዝርዝር የምንመለከተው የሰዓቱ ዜና ነው፣ እናስደምጣችኋለን። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አካተን ያሰናዳነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባዎቹ እናመራለን። ቀዳሚ ወዳደረግ ነው ዘገባችን አለፍን። በወልቃይት ጉዳይ የተሰማው አዲስ መረጃም የህዋትን የወራ ዝግጅት ወደ መጨረሻው ምዕራፍ መድረሱን ያመላከተው ጥብቅ ወታደራዊ መረጃ ከሱዳን በኩል ተሰምቷል። ወልቃይትን በተመለከተ ከሱዳን የተሰማው ወታደራዊ መረጃ እንደሚያመላክተው ኃይሉ ተመናምኖበት የነበረው የማይካድራው ገዳይ ቡድን ኃይሉን አጠናክሮ ለወረራ ዝግጁ መሆኑን ይፋ አድርጓል። ከዛሬ አርብ ጀምሮ ደግሞ ይፋው የውህደ ስልጠና ሸረሪና በተባለው ቦታ ላይ እንደሚጀምር የወጣው መረጃ ጨምሮ አስታውቋል። ወልቃይትን ለመውረር ከመቀሌ ትዕዛዝ እየጠበቀ መሆኑን የገለጸው ይኸው አርሚ ሰባ በሚል ስም የሚጠራው የህዋት ጦር አራቱም ክፍለ ጦር ለግዳጅ ዝግጁ ሆኗል ሲል ይፋ አድርጓል። በሱዳን ጦርነት እጃቸውን ካስገቡት 18 ሀገራት መካከል አንዷ የሆነችው የተባበሩት አረብ ኤሚሬቶች የብልጽግናው ሊቀመንበር ድንገጡር አድርጋ ይዛው መግባቷ ይታወሳል። የአብይና የተባበሩት አረብ ኤሚሬቶች ድጋፍ ከሽንፈት ያላዳናው የአምዳንድ አጋሎ ጦር ብዙ ይዞታዎችን በአልቡራን ኃይል መነጠቁ ይታወሳል አልቡራንን ከደገፉት መካከል ደግሞ የኤርትራው መንግስት አንዱ ሲሆን የህዋስ ሰራዊትም በቅጥረኛነት የሱዳንን ጦርነት ተሳትፏል በሱዳኑ ጦርነትም ከ50 በመቶ በላይ ሰራዊቱ የተመታበት ቢሆንም ከቅርብ ጊዜ ወዲህ ግን በርካታ ተዋጊ ኃይል ከትግራይ ገብቶለታል ሰሞኑን ወደ ሱዳን የገቡለትን ተጨማሪ የሰራዊት አባላትና ነባሩን ኃይሉን ለማዋሃድ ዛሬ ሸረሪና ላይ ስልጠና የሚጀምረው አርሚ ሰባ የገንዘብ ድጋፍ የሱዳኑ መንግስትና ሌሎች ኃይሎችም እንደሚያደርጉለት ተገልጿል። ይህ ኃይል ሰኔ ከመግባቱ በፊት ወልቃይት ለመግባት ፍላጎት እንዳለውና የመቀሌው ኃይል ትእዛዝ ከሰጠው ወልቃይትን ለመውረር ብቁ መሆኑን አስታውቋል። ከሳምንት በፊት በነበረን የጣና ዜናችን ላይ ደብረ ጽዮን አለም ገብረ ዋህድ ሞንጀሪኖና ጌታቸው አሰፋን ጨምሮ የህወሃት መሪዎች ሽሬ የገቡት ለቀጣይ ጦርነት ስምሪት ለመስጠት ነው። ህወሃት በርካታ ተዋጊ ኃይሉን ሽሬ አውራጃ ተከዜ ዙሪያ አከማችቷል። ሱዳን የገባውን ኃይሉንም ለወረራ ዝግጁ እንዲሆን የሎጂስቲክና የተዋጊ አቅሙን አሳድጎለታል። ይህን ዓላማውን እንዲደግፉለትም ከኤርትራና ከራሱ ከአማራ ክልልም ቢሆን ደጋፊ ለመግዛት ያደረገው ሙከራ በመጠኑም ቢሆን ተሳክቶለታል ስንል ግንቦት 14 ቀን በነበረን ዜናችን መዘገባችን አይዘነጋም። ሕወሃት አርሚ ሰባ ብሎ የሚጠራው የማይካድራው ባለደም ወደ ወልቃይት ለመግባት ኃይሉን ያጠናከረው ተጨማሪ ኃይል ከትግራይ ተልኮለት መሆኑ ተነግሯል። ይህ ተጨማሪ ኃይል በየት በኩል አድርጎ ሱዳን ሊገባ ቻለ? ወልቃይትን ካልወረርን መስከረም አይጠባም ብሎ የሚዘተውን ኃይል የአማራ ፋኖ በተለይም ጎንደር ላይ የሚንቀሳቀሰው የፋኖ ኃይል እንዴት ያየዋል? ከወራት በፊት ለወልቃይት አንድም ጥይት አልተኩስም ሲሉ የነበሩ አንዳንድ የፋኖ መሪዎች በዚህ ሰዓትስ ይህንን መረጃ ሲሰሙ ምን ምላሽ ሰጡ? በተከታታይ የምንመለከተው ዘገባችን ይሆናል። ወደ ተከታዩ መረጃችን አመራን። የአማራ ፋኖ ሸዋ አጠቅላይ ግዛት እዝ የአመራረር ሪፎርም አደረገ። በአማራ ሕዝብ የሕልውና ትግል ላይ የህዝብን ሙሉ እምነት ካገኙ የፋኖ አደረጃጀቶች መካከል አንዱ የሆነው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከብርቱ ውጊያ በመለስ የአመራር ሪፎርም አድርጓል። የዙ አጼ አምደጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የሰራዊት ተሐድሶና ሪፎርም ስራዎች በስፋት ሲሰሩ መቆየታቸውን አስታውሷል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በሁሉም ክፍለ ጦሮች ላይ የተሐድሶ ፕሮግራም እያደረገ መሆኑን የገለጸው መረጃው በወቅታዊና ቀጠናዊ ጉዳዮች ላይ በጥልቀት እየመከረ የተሻሉ ግዳጆችንም እየፈጸመ ከመቼውም ጊዜ በላይ በተሻለ ቁመና ላይ ይገኛል ብለዋል። በዚህ መርሃ ግብር መሰረትም የአማራ ፋኖሿ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚኒሊክ ክፍለጦር አዲስ የአመራር ሪፎርም ያደረገ ሲሆን ከሪፎርሙ ማግስት ደግሞ የሳካ የሰራዊት ታድሶ ፕሮግራም ማካሄዱን የኮርሚዲያ እና ኮሚኒኬሽን ክፍል ለጣና ቴሌቪዥን አስታውቋል። ሚኒሊክ ክፍለ ጦር ሰሞኑን በሯን ዘግታ የውስጥ ግምገማ ስታደርግ ቆይታለች ያለው የአጼ አምደ ጽዮን ኮር ሚዲያ እና ኮሚኒኬሽን ክፍል በገዥውና ተረኛው ዘረኛ ስርዓት ላይ ኪሳራ በማድረስ የአማራ ሕዝብ የጀመረውን የሕልውና ተጋድሎንም ከፍ እያደረግን እንገኛለን። በዚህ የተሳካ ጉዞ ላይ ትልቅ ሚና ያላትና በታላቁ የመንፈስ መሪያችን ዳግማዊ አጼ ምኒልክ ስም የተቋቋመችው ክፍለ ጦራችን ገጥሟት የነበሩትን ውስጣዊ ችግሮቿን ለመቅረፍና የገጠሙን እንቅፋቶችም ጠልፈው ሳይጥሉን ከሰራዊት አባላት እስከ አመራር ችግር ፈቺ ግምገማ አድርገናል። በግምገማችን መሰረትም የትግሉን ከፍታ የሚመጥኑና ታግለው ሊያታግሉን የሚችሉትን አመራሮችን ወደፊት አምጥተናል ሲል የኮሩ መግለጫ አስታውቋል። ቀደም ሲል ምኒልክ ክፍለ ጦርን ይመሩ የነበሩት አመራሮች ወደ ኮርና እዝ ማሳደጉን የገለጸው አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ምኒልክ ክፍለ ጦርን አርበኛ ሀብታም ወንድሙ ዋና አዛዥ ሆኖ እንዲመራው ተመድቧል። አርበኛ ልወለሱ ባለው ደግሞ የክፍለ ጦሩ ዘመቻ መምሪያ ሆኖ ሲመደብ፣ አርበኛ ሰፋ ሻራው ደግሞ ቃል አቀባይ ሆኖ ተመድቧል። ሌሎች አርበኛ ወንድሞችም በተለያዩ የኃላፊነት ደረጃ መመደባቸውን የደረሰን መረጃ አስታውቋል። በፕሮግራሙ ላይ የተገኙ የአፄ አምደ ጽዮን ኮር ዋና ጦር አዛዥ አርበኛ ጠጁ ባበይ ባስተላለፈው መልእክት የአማራ ፋኖ ሸዋ ጠቅላይ ግዛት እዝን በተመለከተ ከመደበኛው ጠላቶቻችን ባልተናነሰ መልኩ በሳልሳዊ ባህዲን ልጆች አቀናባሪነት የማህበራዊ ሚዲያ ተሳዳቢ ሰራዊት አሰማርተውብናል። ሰራዊታችን የተመሰረተው በልጆቹ ፈርጣማ ክንድና በአይነ ጥቅሻ በተናበበ የጀግኖች ስብስብ እንጂ በማህበራዊ ሚዲያ ጋጋታ የሚፈርስ ጦር የለንም በማለት መናገሩን የኮሮ ሚዲያ እና ኮሚኒኬሽን ክፍል ባደረሰን መረጃ አስታውቋል። በፕሮግራሙ ላይ የተገኙት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የበላይ ጠባቂ አባት አርበኛ ሻለቃ ወልዳህና ተሾመ በበኩላቸው አዲስ የተመረጡትን የምኒልክ ክፍለ ጦር አመራሮችን ቃለ መሃል ላይ ያስገቡ ሲሆን ወቅታዊ መልእክቶችንና አባታዊ ምክራቸውንም ለሰራዊቱ ለግሰዋል። ከዙ ዋና አዛዥ አርበኛ መከተው ማሞ ለምኒልክ ክፍለ ጦር የተላከውን የብሬን ስጦታም ለክፍለ ጦር ዋና አዛዥ አርበኛ ሀብታም ወንድሙ አስረክበዋል። መረጃዎቻችን እንደቀጠሉ ናቸው። የብአዴን አድማ ብተና ንጹሐንን አገተም። የአማራ ሕዝብ መልከ ብዙና መጠነ ሰፊ ችግሮችን እያስተናገደ በሚገኝበት በዚህ ዘመን የብአዴን አድማ ብተና ንጹሐንን አግቶ መውሰዱን ምንጮቻችን ገለጹ። ቀደም ባሉት ወራት እነዚሁ የአድማ ብተና አባላትና የብልጽግናው ሰራዊት ወንጀሉን ይፈጽሙ የነበረው የፋኖ ደጋፊ ናችሁ ወይም የፋኖ ቤተሰቦች ናችሁ የሚሉ ማጥቂያዎችን በግለሰቦች ላይ በመለጠፍ ነበር። ትናንት በአዲስ ዘመን ከተማ ቅርብ ርቀት የተፈጸመው ወንጀል ግን የቀድሞውን የማስመሰያ የጥፋት ማክበጃ ምክንያት እንኳን ሳይጠቀሙ እንዲሁ ዝም ብለው 23 ሰዎችን ነው አፍነው የወሰዷቸው ሲሉ ምንጮቻችን ተናግረዋል። ተደጋጋሚ የዝርፊያና እገታ ወንጀሎች ከሚፈጸሙባቸው ቀጠናዎች መካከል አንዱ በሆነው በዚሁ ማዕከላዊና ደቡባዊ ጎንደር ቀጠና ትናንት ታፍነው የተወሰዱት ንጹሐን ብዛት 23 ሰዎች ናቸው። 23ቱም ሰዎች ታፍነው የተወሰዱት አርኖ ጋርኖ በሚባለው ቀበሌ አርኖ ከተማ መሆኑን ምንጮቻችን ገልጸዋል። ከእንፍራንዝ እስከ አዲስ ዘመን ከተማ ባለው ቀጠና ተደጋጋሚ የሰው እገታና ፈና አለ የሚሉት ምንጮቻችን፣ ሴቶችንና በእድሜ የገፉ አዛውንቶችን ጨምሮ አርሶ አደሮችና ሕጻናትም ይገኙበታል ሲሉ የታፋኞቹ ማንነት ገልጸዋል። ከታፈኑት 23 ሰዎች በተጨማሪም የቤተሰብ አስተዳዳሪ የነበረን ወጣት የሚሰራበትን ባጃጅ አፍነው ወስደውበታል ሲሉ ምንጮቻችን ገልጸው ባጃጁን የወሰዱት ከጣራ ገዳም አለፍ ብሎ አርኖ ከሚባል አነስተኛ ከተማ ነው። አብዛኛው የታፈሱት ሰዎችም ከዛችው ከተማ ሲሆን የታፈኑት ሰዎችም ከ50 እስከ 55 ዓመት ዕድሜ ያላቸው አርሶ አደሮችን ጨምሮ ነው ብለዋል። ይህ በእንዲህ እንዳለ በዚሁ የአፈሳና የዝርፊያ ወንጀል በተጠናከረ ሁኔታ ከሚፈጸምባቸው ቀጠናዎች መካከል አንዱ በሆነው የደቡብ ጎንደር ዓለም ሳጋና ወጂ ዙሪያ አስከፊ ዝርፊያ እየተፈጸመ መሆኑን ነዋሪዎች ተናግረዋል። አስቀድሞም ቢሆን በቀጠናው ዝርፊያና እገታ ይካሄድ እንደነበር የሚናገሩት ምንጮቻችን በተለይ የአማራ ሕዝብ የሉና ትግል ሲጀመር ለዘራፊዎች ምቹ ሁኔታ ተፈጠረላቸው ይላሉ። ዝራፍ ይና አጋቹ ኃይል ራሱን ከወቅቱ ጋር አመሳስሎና በፋኖ ትግል ውስጥ አስገብቶ የተለመደ ህዝብን የሚያስመርር ተግባሩን አጠናክሮ ሲሰራበት ቆይቷል። አስተያየት ሰጪዎቹ የአካባቢው ነዋሪዎች ግን አስቀድመን ከምናውቃቸው ሌቦች በተጨማሪም በስምና በመልክም ጭምር የምናውቃቸው የፋኖ መሪ ነን የሚሉትም ናቸው እያፈኑና እያገቱ ገንዘብ የሚቀበሉት ይህን ነገር ግልጹን ተነጋግረን መፍታት ካልቻልን በተለመደው ስርዓቱ ያሰማራቸው የሚለውን የወንጀል መደበቂያ ቃላትን እየተጠቀሙ ህዝብን ማታለል ይብቃ። እስካሁንም ዘራፊውን ኃይል ጉልበት የሰጣችሁት እናንተ ሚዲያዎች ናችሁ አገዛዙ ያሰማራው የሚል መደበቂያ ቃላትን እየተጠቀማችሁ ብለዋል። ሰሞኑን በተጠናከረ መልኩ ዝርፊያውን አገተው መቀጠሉን የሚናገሩት ምንጮቻችን በዚህ ቀጠና ለሚንቀሳቀሰው የፋኖ መሪ ደውላችሁ ብትጠይቁት እጁ እንደሌለበትና በአንጻሩም ተከታትለን በመያዝ ለህዝባችን ሰላም እንመልስለታለን የሚል የተለመደ ቅጥፈቱን ሊነግራችሁ ይችላል። በግልጽ እንነጋገር ከተባለ ከጎንባት ቀበሌ እስከ ዓለም ሳጋ የሚደረገው ዘረፋ በፋኖ መሪዎች እየተመራ የሚካሄድ መሆኑን ህዝቡ ጠንቅቆ ያውቃል። እናንተ ሚዲያዎች ለዘራፊው ቡድን ከለላ በመሆን የህዝብን ቁስል አትቀልዱበት። ካልሆነ ራሳችሁም የዘራፊው ቡድን አጋር እንደሆናችሁ ነው የሚታመነው ሲሉ በግልጽ ተናግረዋል። ሰሞኑን ከወጂ ቀበሌ እስከ ዓለም ሳጋና ደብረታቦር ከተማ ዙሪያ ደግሞ ሰላምኮ ጊዮርጊስ፣ ደብረታቦር ኢየሱስ፣ ሎሚዱርና ቃንጦና፣ ግላውዲዮስ እስከ መደብ ጉብዳ ቀበሌዎች ድረስ የተንሰራፋ ዝርፊያና አፈና እየተካሄደ መሆኑን ተናግረዋል። በመጨረሻም የኢሳይያስ አፈወርቄና የአብይ አህመድ ውዝግብ ቀጥሏል። ሁለቱ የአፍሪካ ቀንድ አምባገነን መሪዎች የሚገዙትን ህዝብ ለእልቂት የሚዳርግ ጦርነት ለመጀመር ጉጉታቸውን በግልጽ አሳይተዋል። ኢሳይያስ አፈወርቄ ከአንድ የህወሓት ሚዲያ ጋር ባደረጉት ቃለ ምልልስ ብልጽግና ኢትዮጵያን ፍሬኑ በማይሰራ መኪና ቁልቁል የሚነዳት ትመስላለች ብለው ሲናገሩ የብልጽግናው ሊቀመንበር በበኩላቸው ኤርትራን ጠባቂ የሌለው ክፍት የሚውል ስጡ አስመስሏታል ብለዋል። ሁለቱም መሪዎች ከዚህ ንግግራቸው ጀርባ ጦርነትን ለመጀመር ምን ያህል እንደ ቸኮሉ አመላካች ነው የሚሉት ተንታኞች በኢትዮጵያ በኩል ያለው የአማራ ክልሉ ጦርነት ብልጽግና እንዳሰበው ቶሎ አልጠናቀቅለት ብሎ እንጂ ኤርትራን ለመውረር ቀን ከቆረጠ ቆይቷል ሲሉ የፖለቲካ ተንታኞች ተናግረዋል። ደቡብ አፍሪካዊው የፖለቲካ ተንታኝ ታፊ ማካ ከሁለት ዓመት በፊት አልጀዚራ ላይ ባወጣው የትንታኔ ጽሑፍ የአብይ አህመድ የተስፋፊነት ስሜት ቀጠናውን ወደ ጦርነት ሊከተው ነው ብሎ ነበር። በወቅቱም አብይ አህመድ ከባለ ሀብቶች ጋር ያደረጉትን ንግግር ዋቢ በማድረግ ወደብን ምክንያት በማድረግ አስከፊ ጦርነት ሊቀሰቀስ ይችላል፣ ይህም የሚሆነው በአጭር ጊዜ ውስጥ እንደሚሆን ይጠበቃል ሲል አስፍሯል። በተጠቀሰው ጊዜ የብልጽግናው ሊቀመንበር ባለ ሀብቶችን ሰብስበው በኢትዮጵያ ያለው የንግድ ስርዓት ጤናማ ያልሆነው በመንግስት ፖሊሲና አፈጻጸም ሳይሆን ወያኔ አገሪቱን ወደብ አልባ ስላደረጋት ነው። የአሰብ ወደብ የግድ ያስፈልገናል። ወደቡን እንዳናገኝ የሚከለክለን ህግ የለም። አትጠቀሙም የሚለን ካለ ደግሞ የትኛውንም ኃይላችንን ለመጠቀም እንገደዳለን። ለዚያ ደግሞ ራሳችሁን አዘጋጅታችሁ ጠብቁ ሲሉ መናገራቸው በተንታኙ ታፌ ማካ ተነስቷል። የኤርትራው ፕሬዚዳንት በበኩላቸው የአሰብ ወደብን ለመጠቀም አማራጮችን አቅርበን ነበር፣ ለድሳትና ለግንባታም የሳውዲ አረቢያ መንግስት ገንዘብ ሊሰጠን እንደሚችልም ቃል ገብተውልን ነበር። ነገር ግን ፈቃደኛ ያልሆነው የብልጽግናው መንግስት ነው ማለታቸው ይታወሳል። ብልጽግና ኤርትራን ለመውረር የሚያደርገውን የጦርነት ዝግጅት ሲገልጸው ለኢትዮጵያ ህልውና የባህር በር የግድ ያስፈልጋታል፣ ለባህር በር እዘምታለ የሚሉ ስሜት ቀስቃሽ ሀገራዊ መልእክቶችን በመጠቀም ነው። በኤርትራው ፕሬዚዳንት በኩል የሚቀርቡት የጦርነት ዝግጅቶች ምክንያቶች ደግሞ ሁለት ናቸው። የመጀመሪያው ምክንያት የፕሮቶሪያ ድርድር ሲካሄድ ተሳታፊ አልሆንኩም ክህደት ተፈጽሞብኛል የሚል ሲሆን ሁለተኛው ምክንያት ደግሞ የብልጽግናው መንግስት ሊወረኝ ይችላል የሚል የመወረር ስጋት ናቸው። በተለይም በሱዳን ጦርነት የብልጽግናው ሊቀመንበር ያሰላለፍ ልዩነት በኢሳያስ ላይ ያቋም ለውጥ እንዲያደርጉ ምክንያት ሳይሆናቸው እንዳልቀረ ይነገራል። በዚህም ተባለ በዚያ ሁለቱም የአፍሪካ ቀንድ መሪዎች በሚሊዮን የሚቆጠረውን የደሃ ልጅ ለመማገድ የጦርነት ምድጃቸውን አስፍተው እሳቱን ለመጫር ቤንዚን እያርከፈከፉ ነው። አብይ አህመድ ከዚህ በፊት በፓርላማ ቀርበው በ10 ሚሊዮን የሚቆጠር ወጣት አለ፣ አብዛኛው ደግሞ ደሃ ነው። በ10 ቢሊዮን ብር የሚቆጠር ካፒታል በጀት አለን፣ እሱን አጥፈን መዋጋት እንችላለን ማለታቸው አይዘነጋም። ከብራዚል እስከ ሩሲያና አውሮፓ የተዘረጋ የልመና ልዑካን ቡድን ያሰማራው የብልጽግና አገዛዝ ለጦርነት የሚሆነውን መሳሪያ ግዢ ላይ መሰማራቱ ተነግሯል። አስመራና አዲስ አበባ ተቀምጠው ስድብና ዘለፋን በወንጭፍ የሚወራወሩት ሁለቱ ገዢዎች የአፍሪካ ቀንድ ትልቁን ጦርነት ለመቀስቀስ የመጨረሻው ምዕራፍ ላይ ደርሰዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተሰናዳው መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለ ቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።